ስትወልድ ጊዜ ውሰድ አለኝ ወንድሜ። በጣም ወዳለሁ፣ ትናንሽ የፍየሎች በጣም ሙቼ ነው የምወደው። ይቅርታ ሳልሞት ለካላ በሕይወት፣ ከዚያ በኋላ ሰጠኝ እና ያችን ፍየል በጣም ነው የምወዳት፣ በጣም ነው የምንከባከባት። እናቷ ሙታ ነው አስታውሳለሁ። እናት አሞታባት አላድል ሕፃን ልጆች የሚጠቡበት ትቶ በዚያ ወተት እየገዛን ወላህ ያጠባት ነበር። እንደዚህ መጨረሻውን ሞተች ሞተች። ወላ ወላ በሕይወቴ እንደዚያን ጊዜ አዝኛ አላውቅም። አለቀስኩኝ በጣም በጣም አለቀስኩ። ሌላ ትወልዳለች ሰጣለ። በቃ ወች ነው እፈልገው አልኩት። በሽን ጣላት ሙታለች አይቻልም አልኳቸው። እኔ ራሴ ያኝ የምቀብራት አልኳቸው። ወላይ ሰው የሚቀበርበት መቃብር አለ ደጋ ነው ማለት ነው። ቀጥታ እዚያ ይዣት ሄድኩኝ። ያለቀስኩ ሰው ከሚቀበርበት መቃብር ከዳርጋ ከአጥሩ ወደዚ ወዳ ውስጥ ገብቼ ማለት ነው። እዚያው መቃብር ውስጥ ራሴ ቁፍሬ ራሴ እንትን አልኳት፣ ቀበርኳት። ታቸዋል ራሴ ቆፍሬ ራሴ ቀበርኳት። ሁሌ በዛ ባለፍኩ ቁጥር፣ ሁል ጊዜ አይደለም፣ በሚነጋው ቀን እየሄድኩኝ አያት አለ እንደዚህ መቃብሩ ናቸው። መለሰው ወደ አያት ቤት ስሄድ በዚያው ነው የማልፈው፣ ወደ አያቶች ቤት እዛ ገለል ብዬ እንደዚህ ቆሜ አይቻት እሄዳለሁ። አባይ ይመጣል እና

ኦኬ፣ የሰይጣን ፈጣሪ ነው አላህ ራሱ አይደል? ኦኬ እና ሰይጣን መመስከር ይችላል፣ ጨርስክ ይችላል አይችልም? ማለት ሂዶ ወደ አላህ ምድር ይመስል እነዚህ እነዚህ እያደረገ ነው። እና የውሱ የሚባል ሰው ወደ እሳት ወደ ገነት እንዳይገባ ብሎ ከእግዚአብሔር ጋር ሂዶ ይነጋገራል

የራሱ ፈጣሪ አያቸቸው ነው እግዚአብሔር እያለ ሲያወራ ሁለት ነው ከምናገር ፈርዖን በራሱ ፈጣሪ ነው ያለው፣ እኔ ፈጣሪ ነኝ። ስለዚህ ከነብቶሀል አዳምት ቆይ ኢየሱስ ክርስቶስ አምላክ አይደለም ወይንስ አምላክ ነው? ኢየሱስ አምላክ አይደለም። እግዚአብሔር ምንድን ነው? የማይታወቅ አምላክ ነው። አይደለም እግዚአብሔር አይደለም አምላክህ ማን ነው? ፈርዖን ነው። የፈርዖን በቃል እሺ እሺ፣ የፈርዖን ፈጣሪ ያለው ፈርዖን አንተ አምላክ ነው አይደለም? ፈርዖን ለ የዘር ዝር ዝርያዬ እኔ የፈርዖን አብነት ነኛው፣ አንተ ፊት ለፊት የምንነጋገር የፈርዖን አብነት ነው የሚያናግርህ፣ እያለ ለማንኛውም ፈርዖን ሰው ነው አይደለም? ሰው ለምን ታመልክ? ልክ እንደ ክርስቲያኖች ሆንክ እኮ። አይደለም ሰው ነው አይደለም? ፈርዖን አምላክ ነው አይደለም? አንተ የፈርዖን ፈጣሪ ነው ያልኩት። የፈርዖን ፈጣሪ ማን ይባላል? የማይታወቅ የማይታወቅ ስሙ ነው። ስሙ ማን ይባላል? አብ ማንም ባያውቀው ስ ፈርዖን ራሱ እየፈለገው ነበር። ቅድም እግዚአብሔር ስነበር ማ በጣም ይፈልገው ነበር ፈርዖን ፈጣሪን። ያይ የፈጠረው ሰው ወይም ደሞ የፈጠረው ስትሪ ይሁን ወይም ደሞ ሆነ ይሁን የፈጠረውን ማለት ነው አደለ ምን ፈጣሪን አስታውቀው አንተ ንገረኝ እስኪ፣ አላህ ምንድን ነው የሚመስለው? አይተኸው ታውቃለህ? ወደ እሱ እመጣለን። ፈጣሪ ስሙ የማይታወቅ ስም የሌለው አልኩህ፣ ማን እንደሆነ ራሱ አይታወቅም። አንተ አሁን ስሙ አላህ ይባላል አለ። አረ አይተኸው ታውቃለህ ወይ? ማየት መስፈርት ነው እሱን ለማመን

አንድን አካል ሜት ለምን አደረጋችሁት? ማነው የምታደርገው? እያወራ ከሆነ ሜት አታድርጉት፣ ልሰማን። እሺ አሁን ምን አለ? እኔ ሰውዬ አንድን ነገር ለማመን የግዴታ ማየት አለብኝ፣ ካላየሁኝ አላምንም። ስለዚህ ካላየህ አታምንም አይደለ? በጣም ጥሩ ፈስት ፈሳለ ፈሳም ድረስ እንዴት ፈስተፈሳላት ፈስተፈሳና ፈሳን ግልጽ ጥያቄ ነው። እንዴት ለምንድን ነው የማልፈሳው? በጣም ጥሩ ፈስህን ታየዋለህ፣ ፈስህን ስለዚህ ሳታዩ ግን ፈስህን እንዳለህ አሁን አይ ፈስ

ይህን ቀን ለጾመ ሰው ያለፈ የአንድ ዓመት ወንጀልና የሚቀጥለው የሁለት ዓመት ወንጀል በአጠቃላይ ያለፈውና የሚመጣው ሁለቱ ዓመታቶች ወንጀል ይማርለታል ተብሏል። እና እንዳያልፋችሁ ነቢያችን ሰለላሁ ዓለይሂ ወሰለም ይህን ሀዲስ ላይ ሲናገሩ ምናሉ አሉ ሲያሙ የውሚ የአረፋ ዩከፍሩ ሰነት ልማዲያ ወልባቂያ፣ የአረፋን ቀን መጾም ያለፈን የአንድ ዓመት ወንጀልና ወደፊት የሚመጣን የአንድ ዓመት ወንጀል በአጠቃላይ የሁለት ዓመት ወንጀል ያስምራል ብለዋል። ሁላችሁም ጹሙ እንዳያመልጣችሁ። በልባችሁ አናያየቱ ማለት ነው። ነገን የአረፋን ቀን እንደምትጾሙ በልባችሁ ማሰብ ነው። በአንድ በታችሁ ነገ ጾማለሁ ብላችሁ ነገር አይጠብቅባቸው። ሌላው በዚ አጋጣሚ የሰኞና የሐሙስ ሱና ጾም አለ አይደለ? የሐሙስን ቀን ሱናን ጾማለሁ ብላችሁ ሁለቱንም በአንድ ንያ ምንዳውን አግኙ። ሰላሙ አለይኩም ወረሕመቱላ በረካቱ። ሼሕ እብኒ ዑሰይሚን ራሒማሁ ላሁ ተዓላ ሲናገሩ ምን ይላሉ? አሰደቃ ሰደቃ ፊ ዓሽር ዙልሕጃ፣ በዙልሕጃ አስር ቀናቶች የሚሰጡ ሰደቃዎች አሐቡ ኢለላህ አላህ ስብሀነ ተዓላ በጣም ተወዳጅ ነው፣ አላህ ዘንድ ተወዳጅ ነው። ሚንስ ሰደቀቴ ፊያሽሪ ረመጣን ከረመጣን አስሩ ቀናቶች ከሚሰጡ ሰደቃዎች እነዚህ አስሩ የዙልሂጃ ቀናቶች የሚሰጡ ሰደቀዎች በጣም በላጭ ናቸው እያሉ ይናገራሉ። ስለዚህ ሰደቀን ለማብዛት እንሞክር። ሰደቀቱ እ እ ስሪ በስር ወይም ደግሞ በድብቅ የሚሰራ ሰደቀ ደግሞ ትጥፍዑ

ውሃ ነው ውሃ ማጠጣት ነው እያሉ ይናገራል ለመልክተኛ ለሰላቱ ሰላም። እና በምንችለው አቅም የተራቡትን እናብላ፣ የተጠሙትን እናጠጣ። በዚህ ደግሞ ዒዱም እየመጣ ስለሆነ ማልበስ የምንችል በማልበስ ዒዱን በጣም በፈራህ በደስታ እንዲኖሩ ወይም ደግሞ እንዲውሉ ለማድረግ እንሞክር። ኢንሻላህ አላህ ሱብሓነሁ ተዓላ ከሙተሰዲቆች አድርገን መልካም ስራዎቻችን አለ ይቀበልን። ዱዓ አብዙ ተክቢራ አብዙ አላህ ያፈዝክ

ق አላማት ብኑል ቀይም ራሂመሁላሁ ተዓላ እንዳሉት መን አረፈ ላሁ አዘወጀል ያወቀ ተሰለይ ኩሉ ይቅ ጭንቅንቅ ያለው ነገር ሁሉ ይወገድለታ፣ አሉ ና ቆለ ሸይኹል ኢስላም ብን ተይሚያህ ራሂመሁላሁ ተዓላ አህሉ ሰዓዳ አሉ፣ የደስታ ባለቤቶች ደስታን የሚያገኙ በጠቃላይ አሉ ሁም አህሉ ተውሂድ የተውሂድ ባለቤቶች ናቸው። አላህን ጥርት አድርገው የሚያመልኩ ሰዎች ናቸው። ይሄ የደስታ ደስታ የሚባለው ነገር በአጠቃላይ ከውስጣቸው ያለው ማለት ነው። ኢብኑ ታይሚያ ረሒመሁላሁ ተዓላ ምን ይላሉ መሰላቸው? ወመን ተደበረ አህሉ ልዕልሚ የእውቀት ባለቤቶች ቢያስተነትኑ ኑሮ ማስተንተን የሚባለው ነገር ውስጣቸው ቢኖር ኖሮ ወጀደ ኩሉ ሰላሒን ፊል አርብ ምድር ላይ ሰላምን ማግኘት ከፈለጉ ፈሰበቡሁ የዛ ሰበቡ ወይም ደግሞ ሰበብ የሚሆነ ያን ነገር አተውሒድ ላህ ወዒባደተ አላህ ሱብሃነሁ ወተዓላ በብቸኝነት ማምለክና እንደዚሁም ደግሞ ተውሂድ አላህን መነጠል ነው። ግልጽ ነው። እርሱ መነጠል ካለ በቃ ምድር ሰላም ትሆናለች። ወጣዕት ረሱሊላህ ሰለላሁ ዓለይሂ ወሰለም የአላህ መልክተኛ ዓለይሂ ሰላቱ ሰላምን በመታዘዝ አሉ ወኩሉ ሸር ሸር የተባለ በአጠቃላይ ፊልዕልም ከእውቀት ማለት ነው። እንደዚሁም ወፊትና ፊትና ወበላ እንደዚሁም ደግሞ ሌሎች በላዎችን የሚያመጡ ምድር ላይ መገዳደል፣ መጨቋቆን እያንዳንዱን በላ የሚያመጣው ነገር ምንድን ነው አሉ። እንደዚሁም ሌሎችንም ነገራቶች የሚያመጡት አዳዋ ወገይሪ ዛሊክ ከዚህም ውጭ አሉ በጣም ብዙ መጥፎ ነገራቶች የሚያመጡት ሰበቡሁ።

ምሳሌ ያደረገ አላህ ስብሃነ ተዓላ ቀርየትን አንድትን ከተማ ካነት አሚነትን መጀመሪያ ሰላም ነበረች፣ ጸጥተኛ ነበረች። ሙጡማዒነትን በጣም የሆነ ደስተኛ የሆነች የረካች የሆነች ከተማ ነበረች። የእቲሃ ሪዝቁሃ ሪዝቆ ይመጣት ነበረ። ሮገደን ሚን ኩሊ መካን በሁሉም ቦታ ላይ ሪዝቅ ይመጣላት ነበረ። ከዛ ሲባል ፈከፈረች፣ ካደች ብአንሚላህ አ ስ በአላ ስን ኒዕማ በምትክድ ጊዜ ፈአዛቀላሁ ሊባሰል ጁዒ አ ስብን በሀያታቸው በሰሩት ሃያት ወይም በወንጀላቸው በክህደታቸው ምክንያት ምን አመጣባት? ሊባሰል ጁዒ ረሃብ፣ ወልኸውፊ ፍርሃት፣ ቢማካኑ የስነዑን ሲሰሩት በነበረ ሀፅያት ምን ሆነ የሁሉ በላ አመጣባት ማለት ነው። ስለዚህ አንድ ሰው ተውሂዱን ከያዘ አላህን በብቸኝነት ከመለቀ አገሩ ሰላም ይሆን ነበረ። ምድሪቱ ሰላም ተሆን ነበረ። ሰላም የሚገኘው ተውሂድ ውስጥ ነው። ለዛ ኢሳ ሌ ሰላም ሲመጣ በመጨረሻው ዘመን ላይ ተውሂድ ብቻ ምድር ላይ ሰላም የሚኖር ነው፣ ሰዎች በሰላም የሚኖሩት ማለት ነው። ከተውሂድ ውጭ ከእስልምና ውጪ ሌላ ሃይማኖት የማይኖርም በቃ ሰላም ይሆን ነበረ ማለት ነው። እና አላህን በመገዛት ውስጥ ሰላም አለ። አላህ ስብሀነሁ ተዓላ እሱም በትክክል ከሚያመልኩት ተውሂድ ላይ ካሉ ሰዎች ያደርገን አላህ